የበለጸገች ኢትዮጵያን ለመገንባት ደረጃውን የጠበቀ የትምህርትና የስልጠና ተቋማት የመገንባቱ ሂደት በየጊዜው እየጎለበተ መጥቷል። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን በምሁር አክሊል ወረዳ የተመረቁት የትምህርት ተቋማት ላብነት ይገለጻሉ። የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ የትምህርት ተቋማት ምረቃ ወቅት እንደተናገሩት በክልሉ በአይነቱ ልዩ የሆነው ፖሊቴክኒክ ኮሌጅ ሊከፈት መቻሉ ለወጣቶች ሰፊ እድል ተፈጥሯል። በምስጋና የበጎ አድራጎት ድርጅት አማካኝነት በ26 ሚሊዮን ብር የተገነባው ዶክተር አብይ አህመድ አንደኛና መለስተኛ ደረጃ ትምህርት በፊት በጥራትና በፍጥነት በአካባቢው ተገንብቶ ለምርቃት መብቃት መቻሉ ለሌሎች ለተጀመሩ ፕሮጀክቶች አርያነት ያለው ተግባር ነው ሲሉ ገልጸዋል። ልዩ የሆነ የሐዋርያት የፖሊቴክኒክ ኮሌጅ መርቀን ከፍተናል። ይሄ ኮሌጅ በክልልም ደረጃ ምናልባት በሀገርም በውስጥ ቁሳቁስ በማታያል የተደራጀ የዘመናዊ ፖሊቴክኒክ ኮሌጅ ነው። ይሄ ደግሞ ለአካባቢ ወጣቶቻችን ትልቅ ስጦታ ነው። አሁን ደግሞ በምስጋና በጎ አድራጎት ፋውንዴሽን አማካኝነት የአንደኛ ደረጃ ትምህርት ቤት አልቆ በዚህ ቦታ ተገኝተናል። ይሄ ትምህርት ቤት ሲጀመርም የተሰየመው በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ነው። እነዚህ ሁለት ስጦታዎች በዛሬ ሁለት እግዚአብሔር አምላክ አበርክቶላችኋል። እንኳን ደስ ያላችሁ። በክልሉ ለትምህርት ጥራትና ደረጃን የማሻሻ ስራ ላይ ትኩረት ተሰጥቶ እየተሰራ መሆኑም አቶ ላጫ ጋሩ የማዕከላዊ ኢትዮጵያ ክልል ቴክኒክ ሙያ ትምህርትና ስልጠና ቢሮ ኃላፊ አቶ አሰፋደቺ በበኩላቸው ጥራት ያለው የስልጠና ስርዓት ለመዘርጋት የቴክኒክና ሙያ ተቋማትን የውስጥ አቅም ለማሳደግ በቅንጅት የተሰራ ነው ብለዋል። የሐዋርያት ፖሊቴክኒክ ኮሌጅ ደረጃን ለማሻሻል የተደረገው ጥረት የዚህ ማሳያ እንደሆነም ገልጸዋል። በክልል ደረጃ የተለያዩ ተቋማትን የውስጥ አቅማቸውን ለማሳደግ በ2017 በጀት ዓመት የተለያዩ ስራዎችን ስንሰራ ቆይተናል ማለት ነው። ከዚህ መነሻ ደግሞ የውስጥ አቅማቸውን ካሳደጉ ወይም ደግሞ ደረጃቸውን ካሳደጉ ተቋማት አንዱ ጉራጌ ዞን ላይ ሐዋርያት ፖሊቴክኒክ ኮሌጅ አንዱ ነው። ከዚህ አንጻር በዚህ ተቋም ደረጃ የተለያዩ ስራዎችን እንደተሰሩ ለማየት ሞክረናል። ይህንን ስራ ደግሞ ለመስራት በተቋም ውስጥ ዞረን ስናይ ሁሉም ሾፖች ማለት ይቻላል ለዚህ ፕሮግራም፣ ለዚህ ተግባር፣ ለዚህ ስራ የተዘጋጁ እንደሆነ ለዚህ ሬዲ እንደሆኑ ለማየት ችለናል። የህዝብ ተወካዮች ምክር ቤት አባል አምባሳደር ምስጋናው አረጋ በበኩላቸው በትምህርት ላይ የሚደረገው ኢንቨስትመንት በትውልድ ላይ የሚደረግ በመሆኑ ለትምህርት ስራ የሚደረገውን ድጋፍ አጠናክሮ እንደሚቀጥሉ አመላክተዋል። በየትኛውም አካባቢ ዜጎች ከተማሩ ብቃት ካላቸው አገራቸው የትም ሊሆን ይችላል። ስለዚህ ለአገር ኮንትሪቢዩት ያደርጋሉ፣ ለአገር አስተዋጽኦ ያደርጋሉ። ኋላ ቀርነት፣ ድህነት ብሔረሰብ የለውም፣ ማንነት የለውም። ችግራችን የሁሉም ችግራችን መነሻና ምንጩ ድህነት ነው፣ ድንቁርና ነው፣ አለመማር ነው። ስለዚህ በትምህርት ላይ የምናደርገው ኢንቨስትመንት ነገ መልሶ የሚከፍለን ነው። የሐዋርያት ፖሊቴክኒክ ኮሌጅ ዲን አቶ ትእዛዙ ፍቃዱ የፖሊቴክኒክ ኮሌጁ ብቃት ያለው ሰልጣኞችን በማፍራት ረገድ ኮሌጁ የበኩሉን ድርሻ እየተወጣ እንደሆነ ጠቁመው ከባለ ድርሻ አካላት ስለተደረገላቸው ድጋፍ ምስጋና አቅርበዋል። ኮሌጁ ለወረዳ ብቻ ማህበረሰብ ብቻ ሳይሆን ለዞኑም ለክልሉም እንዳገርም መጠቀም አለብን በሚል ጥያቄያችን በመተቀብለው ኮሌጁ ወደ ፖሊ ቴክኒክ ያደገበት ሁኔታ ነው ያለው። ስለዚህ ለህዝባችን የምንሰጠው አገልግሎት በማደጉ በጣም ደስተኛ የሆንበት ሁኔታ ነው ያለው። ማለት የአካባቢው ነዋሪዎችን በሰጡት አስተያየት በወረዳው የተገነቡት የትምህርት ተቋማት ለአካባቢው ማህበረሰብ የጎላ ድርሻ እንዳለው ጠቁመው የስልጠና ተቋማትን ፍለጋ ረጅም ርቀት ከመጓዝ የድሉ ተጠቃሚ በመሆናቸው ደስተኛ እንደሆኑና ለተደረገላቸው ድጋፍ አምባሳደር ምስጋናዊ የበጎ አድራጎት ድርጅትን አመስግነዋል። ልጆቻችንን ከርቀት ከፀሐይ ከእንግልት ሌላ ቦታ ሄደው ከሚማሩ በጣም ለየት ባለ ሁኔታ የተገነባው ትምህርት ቤታችን ና ለአቶ ምስጋና በጣም ላቅ ያለ ሞራል ና በምሁራ ክልል ህዝብ በጣም ሊመሰገን ይገባል። በጣም እናመሰግናለን ነው ምላው። በዛሬው ቀን ገና እንደ ተወለድኩ ነው የምቆጥረው። ቀኑ በጣም ደስ የሚል ና ወደፊትም ለትውልድ ተሸጋጋሪ ሰርተው ይህን የመሰለ ብሎክ ሰርተው ለሚማሩት ተማሪዎችን እውቀት ለሚሸምቱ ተማሪዎች ዛሬ ቴክኖሎጂ በረቀቀበት ሰዓት ይችን የሚያምር ብርቅየ ትምህርት ቤት በመስራታቸው ብርሃኑ አረጋ እጅግ በጣም ላመሰግናቸው እወዳለሁ።